ቀቤና ልዩ ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ጁዋር ጀማል በዚህ ወቅት እንደገለጹት በበጀት አመቱ የበጋ ወራት የበጎ ፈቃድ አገልግሎት ተጠናክሮ ከመቀጠሉን ባሻገር ባህል እየሆነ መጥቷል። ወጣቱ ለበጎ ነገር ጥሪ ሲታደረገው ልክ በዚህ መልኩ ይመጣና እየሰራ የሚሄድበትና ለሌላው ሕዝብ ደግሞ ምሳሌ እየሆነ በጎ ስራው ደግሞ ባህል እየሆነ እየመጣ ያለበት ሁኔታ ነው ያለው። እንግዲህ ዛሬ እንደምታየው የወንድማችን ቤት ሲሰራ ቢተመን በርካታ በብር ሚተመን ስራ ነው እየተሰራ ያለው ና አጠቃላይ የልዩ ወረዳ ወጣቶች በክርምትም በበጋም በርካታ የበጎ ስራ እየሰሩ ና ህብረተሰቡን እየጠቀሙ እንደምታየውም በሁሉም ዘርፍ ወጣቶች በዝልክ ሰዓታቸው፣ ጊዜያቸው ለበጎ አላማ እያዋሉ ስራዎች እየሰሩ ነው የሚገኙት አገልግሎቱ በ12 ዘርፎች እየተሰጠ መሆኑን የገለጹት አቶ ጅዋር በቤቶች ግንባታ፣ በማጠናከሪያ ትምህርት፣ በደም ልገሳ፣ በትራፊክ ማስተባበር፣ በማዕድ ማጋራትና በሌሎችም ዘርፎች እየተከናወነ ይገኛል ብለዋል። በዚህም እስካሁን ስምንት አዲስ ግንባታና አስራ አምስት ነባሪ አረጋውያንና የአቅመ ደካሞች ቤት እድሳትና ጥገና መከናወኑን ኃላፊው አስታውቀዋል። በሁሉም ዘርፎች እስካሁን በተከናወኑ የበጋ ወራት የወጣቶች የበጎ ፈቃድ አገልግሎት የእቅዱን 80 በመቶ ማሳ ካት መቻሉንም ተናግረዋል። በዚህም ከ15 ሚሊዮን ብር በላይ የሚገመት የበጎ ፈቃድ አገልግሎት መሰጠቱን የገለጹት ኃላፊው ከ35 ሺህ በላይ ዜጎችን ተጠቃሚ ማድረግ መቻሉንም አብራርተዋል። የበጋ በጎ ፍቃድ በብር ስተመን ከ15 ሚሊዮን ብር በላይ የሚገመት ስራዎች የማዳን ስራ ነው የተሰራ ያለው። በዚህ ስራ ከ35 ሺህ ህዝብ በላይ የምጠቀምበት ሁኔታ ነው ያለውና፣ በጎነት ለራስ ከመሆኑም በተጨማሪ የአንድነትና የአብሮነት መገለጫ በመሆኑ አሁን ላይ በልዩ ወረዳው ወጣቶች እየተከናወኑ ያሉ የበጎ ፈቃድ አገልግሎት ስራዎች ተጠናክረው መቀጠል እንዳለባቸው ያስታወቁት ደግሞ የጽህፈት ቤቱ ምክትልና የወጣቶች ዘርፍ ኃላፊ አቶ ኑሬ ሙዲን ናቸው። አገልግሎቱ ወጣቶች እምቅ ጉልበታቸውን እውቀታቸውንና ልምዳቸውን የሚያበረክቱበት መስክ ከመሆኑም በተጨማሪ ከማህበረሰቡ ጠቃሚ ልምዶችን፣ እሴቶችንና ባህላዊ ትውፊቶችን የሚቀስሙበት ተግባር መሆኑንም አብራርተዋል። በልዩ ወረዳው በሌንጫ ቀበሌ የአንድ የአካል ጉዳተኛ መኖሪያ ቤት በመገንባት ላይ ያሉ አግኝተን ካነጋገርናቸው ወጣቶች መካከል ወጣት መሐመድ በድሩና አብድልሀይ ፈሉ ይገኙበታል። ከሌሎች የአካባቢ ወጣቶች ጋር በመሆን በትርፍ ጊዜያቸው የበጎ ፈቃድ አገልግሎት በመስጠት ማህበረሰቡን በማገል ላይ እንደሚገኙም ተናግረዋል። አካል ጉዳተኛ ወንድማችን ቶፊቅን ሊረዳ ነው የመጣሁት ማለት ነው። በጉልበት ላያበረክት በኪሴም በእውቀትም እየረዳውን ያ ቤት ለመለጠፍ ነው። ሰሞኑ ቆፈር ከትላንት ወዲያ ረገጥ ነው ዛሬ እየመረግ ነው ነው ማለት ነው። የሰራ ናቸውም ሌላ ቀበሌዎችም ላሉ አእምሮ መምተኛ ነበረ። ለእሱ ሰርተን መርገን አስገብተነዋል። አቅመ ደካማ ደግሞ ለሆኑት ደግሞ እርሻ እርስን የበቆሎ ዘራቸውን አምጥተው በራሳችን በሬ እየዘራን ውጤት ያመጣን ነው። መኖሪያ ቤት ባለፈው በቅርብ ቀን ሰርተን ነበረ። ዛሬ ደግሞ ወጣቶችን በማስተባበር ያ ጭቃ እየለጠፍ ነው። በዚህም ዘርፍ ብዙ የህይወት ልምድና የህሊና እርካታን ከማግኘታቸውን ባሻገር ታናናሾቻቸው የእነሱን ፈለግ እንዲከተሉና በሰዎች ዘንድ የመልካምነት እሴት እንዲጎለብት እየሰሩ መሆናቸውንም አስታውሰዋል። ቶፊቅ ዘይኑ የአካል ጉዳተኛና በልዩ ወረዳው በልንጫ ቀበሌ የቃጫ መንደር ነዋሪ ሲሆኑም የመኖሪያ ቤታቸው በእርጅና ምክንያት በመውደቁ ሳቢያም ለአመታት ከጎረቤቶቻቸው ጋር ተጠግተው ለመኖር ተገደ መቆየታቸውን ተናግረዋል። አሁን ላይ ከልዩ ወረዳው በተደረገላቸው ድጋፍ በቀበሌው ወጣቶች ተሳትፎ አዲስ ቤት ግንባታ እየተከናወነላቸው በመሆኑ መደሰታቸውን ገልጸዋል። ወጣቶች ማለት ነው ትብብር እያደረጉኝ አሁን እንደሚታዩ ያው ከኔ ጋር ነው ያሉት። ለማውራትም እንደሚችል ነበረን ቤቱ ማለት ነው አልሐምዱሊላህ። አሁን ደግሞ ስላስቀመጠኝ በዚህ አደረሰኝ፣ በጣም አመሰግናለሁ።